በስማአብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላመ እግዚአብሔር ከሁላችን ጋር ይሁን። ውድ የክብራን ሚዲያ ቤተሰቦች በያላችሁበት ዛሬም እንደተለመደው በተለይ በእመቤታችን ታላቅ ክብር ዙሪያ ፕሮቴስታንቶች ያልገባቸውን የምናስረዳበትን መሰናዶ ይዘንላችሁ ብቅ ብለናል። ታዋቂው ተከራካሪ ሳም ሻሙን እመቤታችንን ቅድስት ሥላሴ በመጽሐፍ ቅዱስ እንዴት እንዳከበሯት ለአንድ ፕሮቴስታንት በዝርዝር ያስረዳበትን ቪዲዮ ነው ዛሬ ሙሉውን ወደ አማርኛ ተርጉመን ወደ እናንተ ዘንብቅ ያል ነው። ውድ ወዳጆቻችን ለእናንተ ጥቂት ደቂቃ የምትወስደው ቪዲዮን ላይክ ማድረግ፣ እስከ መጨረሻው መመልከት፣ በኮመንትም ሐሳቦቻችሁን ማጋራትና ለወዳጆቻችሁ ማድረስ ለእኛ በብዙ መንገድ እንድንበረታ ያደርግናልና በላይክ በኮመንት እንድታበረቱን፣ ለወዳጆቻችሁ እንድታጋሩልን በአክብሮት እንጠይቃለን። ለዚህ ቤት አዲስ ከሆናችሁ ክብራን ሚዲያ እንባላለን። ስለ ቤተ ክርስቲያን እናወራለን። ሰብስክራይብ አድርጋችሁ ተወዳጁንና ስለ ቤተ ክርስቲያናችን እናውራ። ሰላመ እግዚአብሔር ከሁላችን ጋር ይሁን። ወደ ቪዲዮ አለፍን። የእመቤታችንን ክብር መረዳት የፈለገና በመጽሐፍ ቅዱስ ላይ እየተነገረን አንድ ጥቅስ ተከትለው የእመቤታችንን ክብር ለማዋረድ የሚፈልጉ ፕሮቴስታንቶች ግራ ያጋቡት አንድ ፕሮቴስታንት ወደ ሳም ሻሙን እንደዚህ ሲል ጥያቄ ይዞ መጣ። ሳም፣ ለዛሬ ሁለት ጥያቄዎች አሉኝ ለአንተ። አንደኛው በማርያም ዙሪያ ነው፣ አንደኛው ደግሞ በሥላሴ ዙሪያ በተለይ ጸረ ሥላሴዎች እየመጡ ሲሟገቱኝ ምን ብዬ መልስ ሳለው የሚለው ጉዳይ ስለሚያስጨንቀኝ ለሱ ምላሽ ለመስጠት የሚሆን ጥያቄ ነው ይዤልህ የመጣሁት። በሉቃስ ወንጌል ምዕራፍ 11 ቁጥር 27 ላይ ምናልባት ይህንን ጥቅስ በደንብ ታውቀዋለህ ብዬ እገምታለሁኝ በማለት ሲናገር ሳም ሻሙን ጣልቃ ገባና እንዲህ አለው። አዎ የሉቃስ ወንጌል ምዕራፍ 11 ቁጥር 27 ታውቀዋለሁ፣ ከዚህ በፊትም ሰፊ ትምህርት ሰጥቼበታለሁ። ነገር ግን አንተ በደንብ እንድትረዳው ቃል በቃል አስረዳሃለሁኝ። ምንም ችግር የለም። እሺ የሉቃስ ወንጌል ምዕራፍ 11 ቁጥር 27፣ 28 ጌታ ይህንንም ነገር ሲናገር ሳለ ከህዝቡ መሃል አንዲት ሴት ጮክ ብላ ብሎ ሳምሻሙን ሊቀጥል ካለ በኋላ አንዳች የሚሰራው ስራ ኖሮት ካሜራውን ማጥፋት ፈለገና ይቅርታ ወንድሜ፣ ድምጼን ትሰማዋለ ብዬ ተስፋ ስለማደርግ ለጥቂት ደቂቃዎች ካሜራውን ማጥፋት ይኖርብኛል ይልና ያስፈቅደዋል። ጠያቂው ፕሮቴስታንትም መስማማቱን ይገልጽለታል። ሳምሻሙንም እንዲህ በማለት ይቀጥላል፣ መጽሐፍ ቅዱስህን በእጅህ ላይ አድርግ የሉቃስ ወንጌል ምዕራፍ 11 ከቁጥር 27 እስከ 28 ድረስ የውላችሁ እሱ ሊል የፈለገው ጥቅ እንዲህ የሚለው ነው። ይህንም ሲናገር ከህዝቡ አንዲት ሴት ድምፅዋን ከፍ አድርጋ የተሸከመችህ ማኅፀንና የጠባሃቸው ጡቶች ብፁዓን ናቸው አለችው። እርሱ ግን አዎን ብፁዓንስ የእግዚአብሔርን ቃል ሰምተው የሚጠብቁት ናቸው አለ። የሚለውን ነው እሱ ማንሳት የፈለገው ልክ ነኝ በማለት ጠያቂውን ፕሮቴስታንት ይጠይቀዋል። ጠያቂ ፕሮቴስታንትም ልክ ነ ይህን ነው ማንሳት የፈለግኩት በማለት ይመልስለታል። ይህን ጊዜ ሳም ሻሙን የውል እኔም ጸረ ካቶሊክና ጸረ ኦርቶዶክስ በነበርኩበት ዘመኔ እመቤታችን ቅድስት ድንግል ማርያም ክርስቶስን ከመውለድ ውጪ ከኛ የተለየ ምንም ነገር የላትም፣ ከእኛ ልዩ የሚያደርጋት ነገር የለም ብዬ ለመከ ራከርና የእርሷን ክብር ዝቅ ያደርግልኛል ብዬ ከምጠቅሳቸው ጥቅሶች መካከል አንዱ ይሄ ነበር። ዛሬ ግን እውነታው ገብቶኛል። የገባኝን ላስረዳ። አሁን የመጀመሪያ ጥያቄ እኛ ቅዱስ መንፈሱና ክርስቶስ ኢየሱስ እርስ በርሳቸው ይቃረናሉ ብለን አናምንም አይደል? ብሎ ጠየቀው። ጠያቂው ፕሮቴስታንትም አዎ ሲል መለሰ። ከዚያ ሳም ሻሙን አስከተልና፣ በጣም ጥሩ እንዲያ ካለን ዘንዳ አሁን ወደ መጽሐፍ ቅዱስ ስትሄድና የሉቃሱ ወንጌል ምዕራፍ አንድ ከቁጥር 39 እስከ 56 ድረስ ያለውን ቀስ ብለህ ታነብልኛለህ? ሉቃስ 1 ከ39 እስከ 56 ድረስ መቼም ቅዱስ መንፈሱና ክርስቶስ ኢየሱስ እርስ በርሳቸው የሚቃረኑ ነገሮችን አይናገሩም ብለን በሚለው ጉዳይ ላይ ተስማምተናል አይደል? አዎ፣ ተስማምተናል። ከዚያ ፕሮቴስታንቱ ማንበብ ሊጀምር ጥቅሱ ግራ ገባው። ሉቃስ 39 ቁጥር 1 ነው ያልከኝ? ይህን ጊዜ ሳም ሻሙን የሉቃስ ወንጌል ምዕራፍ 1 ከ39 እስከ 56። ድንገት መልስ የተገለጠበት የሚመስለው ፕሮቴስታንቱ አሁንም ልቅሱን ያምታታል ሉቃስ 1 ከ39 እስከ 46 ነው ያልከኝ፣ ይላል። አሁንም ሳም ሻሙን ያስተካክለዋል፣ የሉቃስ ወንጌል ምዕራፍ 1 ከ39 እስከ 56። ጠያቂውም፣ አህ ከ39 እስከ 56 ነው እንዲህ ያልከኝ፣ በጣም ጥሩ፣ እሺ በማለት እንደሚከተለው ማንበብ ይጀምራል። የሉቃስ ወንጌል ምዕራፍ 1 ከቁጥር 39 ጀምሮ፣ ማርያምም በዚያ ወራት ተነስታ ወደ ተራራማው አገር ወደ ይሁዳ ከተማ ፈጥና ወጣች። ወደ ዘካርያስም ቤት ገብታ ኤልሳቤጥን ተሳለመቻት። ኤልሳቤጥም የማርያምን ሰላምታ በሰማች ጊዜ ጽንሱ በማዕፀኗ ውስጥ ዘለለ፣ በኤልሳቤጥም መንፈስ ቅዱስ ሞላባት። በታላቅ ድምፅም ጮኻ እንዲያለች አንቺ ከሴቶች መካከል የተባረክሽ ነሽ፣ የማሕፀንሽን ፍሬ የተባረከ ነው። ይህን ጊዜ ሳምሻሙን አቋረጠውና ኦኦ፣ ሂውስተን እዚህ ጋ መቆም አለብን። ኤልሳቤጥ በምን ተሞላች ይለናል ሉቃስ? ፕሮቴስታንቱ የሚለው አቅቶ ይዘን ተንተባተበ ቀጠለና ደግሞ ጠየቀው ሳም ሻሙን ኤልሳቤጥ በምን ተሞላች ይለናል ጠያቂውን ማስተካክሎ መለሰ በመንፈስ ቅዱስ ተሞላች ይለናል ስለዚህ ኤልሳቤጥን አንቺ ከሴቶች መካከል የተባረክሽ ነሽ የማኅፀንሽን ፍሬ ብሩክ ነው እንድትል ያደረጋት ማን ነው ጠያቂው ፕሮቴስታንት እግዚአብሔር ብሎ መለሰ ይህን ጊዜ ሳም ሻሙን ልክ ነው፣ እግዚአብሔር ነው ግን አካላዊ ስሙ ማን ነው? ይህን ጊዜ ፕሮቴስታንቱ ቀስ ብሎ እንደገና ደግሞ ያነበበውን ጥቅስ ማንበብ ጀመረ። ሳምሻሙንም ተመለስና አንብበው፣ ግድ የለህም አለው። ከዚያም ይኸው ጠያቂ ጆናታን ሂውስተን የተባለ ፕሮቴስታንት ማንበብ ጀመረ። ኤልሳቤጥም በመንፈስ ቅዱስ ተሞልታ እንደዚህ ስትል ጮኸች። ከዚያ ሳምሻሙን እንደዚህ ብላ እንድትጮህ ያደረጋት ማን ነው ሲል ጠየቀው። ይህን ጊዜ ጠያቂው ፕሮቴስታንት እንደዚህ አለ መንፈስ ቅዱስ። ሳምሻሙንም አሁን በትክክል አግኝተኸዋል፣ እና መንፈስ ቅዱስ ከክርስቶስ ቃል ተቃረነ እያልከኝ ነው። ይህን ጊዜ ፕሮቴስታንቱ ኧረ በፍጹም አለ። ሳምሻሙን ቀጠለ፣ ነገር ግን እኮ ቅድም ስናነብ ሉቃስ ወንጌል ምዕራፍ 11ን ኢየሱስ ለዚያች ሴት ሲመልስላት የተባረኩስ የእግዚአብሔርን ቃል ሰምተው የሚፈጽሙት ናቸው ብሏት ነበረ። እስኪ ዚች ጋ ያዝና እናድርገው እግዚአብሔር መንፈስ ቅዱስ ደግሞ ኤልሳቤጥን አነሳስቶ በእርሷ ላይ ተሞልቶ እመቤታችን ወደ ሷ ስትመጣ አንቺ የተባረክሽ ነሽ ነሽ የማኅፀንሽን ፍሬ የተባረከ ነው እንድትል አድርጓታል። ይሄ ብቻ እንዳይመስልህ መጥምቁ ዮሐንስ በእናቱ ማኅፀን ውስጥ እንዳለ የእመቤታችንን ድምፅ ሲሰማ በማኅፀን ውስጥ የዘለለውን በመንፈስ ቅዱስ ሥራ ነው። ቀጥሎ ያለውን ክፍል አንብበውና ታገኘዋለህ። የቀራውን የቀረውን ክፍል አንብበው ይለዋል። ይህን ጊዜ ጠያቂው ጆናታን ሂውስተን እንዲህ ብሎ ማንበብ ይጀምራል። እሺ ከቁጥር 43 ጀምሬ ሳነበው ደግሞ የጌታዬ እናት ወደ እኔ ተመጣ ዘንድ እንዴት ይሆንልኛል? እነሆ የሰላምታሽን ድምፅ በጆሮዬ በመጣ ጊዜ ጽንሱ በማኅፀኔ በደስታ ዘሏልና ከጌታ የተነገረላትን ቃል ይፈጸማልና ያመነች ብጽዕት ናት። ይህም ብሎ ማንበብ ሲያቆም ሳም ሻሙን እንዲህ ይለዋል። በጣም ጥሩ። አሁን ያነበብከውን በታትነን እንመልከተው። አይደለም ሌላ በማህጸኗ ያለው ጽንስ ሳይቀር የጌታውን እናት ድምጽ በመስማት ከተፈጠረበት ደስታና ሐሴት በመነሳት በማህጸኗ ውስጥ ዘሏል። ኤልሳቤጥ ደግሞ የጌታዋ እናት ወደሷ ትመጣ ዘንድ ለሷ እንደማይገባ አምናን የተናገረችው ይሄ ብቻ እንዳይመስል፣ ከሁሉ በላይ ያመነች ብጽዕት ናት ብላታለች። እመቤታ ጌታችን አምላክ ሊፈጽም ያለውን ቃሉን ስለተቀበለች ቃሉን አምና ተቀብላለች። ቃሉን አምና መቀበል ብቻ አይደለም፣ ከስጋዋ ስጋን ከደሟ ደምን እንዲወስድ ፈቅዳለች፣ ክርስቶስን በማኅፀኗ ተሸክማለች። ስለዚህ ሁሉን ቻይ የሆነውን አምላክ በምሉዕነቱ በማኅፀኗ መሸከሟ ዕጥፉን የተባረከች እንድትሆን አድርጓታል። ይህን ጊዜ ፕሮቴስታንቱ እውነትህን ነው አለው። ይህን ጊዜ ሳም ሻሙን እዚ ጋር የሚያበቃ እንዳይመስልህ ምክንያቱም እመቤታችን ገና እሷ ደግሞ ትናገራለች። አሁን ከቁጥር 46 እስከ 56 ያለውን አንብብልኝ ከዚያም እንዲህ በማለት ፕሮቴስታንቱ ማንበብ ይጀምራል። ማርያምም እንዲህ አለች፣ ነፍሴ ጌታን ታከብረዋለች፣ መንፈሴን በአምላኬ በመድኃኒቴ ሐሴት ታደርጋለች። የባሪያይቱን ውርደት ተመልክቷልና እነሆም ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። ይህን ጊዜ ሳም ሻሙን ጣልቃ ገባና፣ እስከዚህ ዘመን ድረስ እመቤታችንን ብፅዕት እያሉ እያመሰገነው ያለው ትውልድ የትኛው ነው በማለት ፕሮቴስታንቱን ጠየቀው። ፕሮቴስታንቱ ጆናታን ያለፈውም የሚመጣውም ትውልድ ማለት ይሆን በማለት መለሰለት። ሳም ሻሙን ጥያቄውን ደግሞ እንዲህ ሲል አስከተለ። ታዲያ አሁን ድረስ እመቤታችንን ብጽዕት እያለ እያመሰገናት የሚገኘው ማን ነው? መቼ ነው ለመጨረሻ ጊዜ ፕሮቴስታንቶች እመቤታችንን ብጽዕት ሲሉ የሰማኸው? አሁንም ፕሮቴስታንቱ ጥያቄው አልገባውም መሰል እንዲህ ሲል መለሰ። እኛን ለማለት ይሆን በዚህ ዘመን ያለነውን ትውልድ? አሁንም ሳም ሻሙን ጥያቄውን ጠየቀ። አዎ እዚህ ድረስ ያለውን እስከ መጨረሻው ዘመን ድረስ ያለውን ሁሉም ትውልድ ነው ያመሰግነኛል ያለችው። ታዲያ የትኛው ትውልድ ነው የሚያመሰግናት? በዚህ ዘመን የትኛው ትውልድ ነው እመቤታችን በድኅነታችን ውስጥ ያላትን ቁልፍ ሚና ጠቅሶ እውቅና የሚሰጣት የሚያመሰግናት ማን ነው? አሁን ጥያቄው የተገለጠለት ይመስላል። ፕሮቴስታንቱ አሃ እንደዛ ነው እንዴ የምትለኝ፣ እስካሁን ጊዜ ድረስ ኦርቶዶክሶችና ካቶሊኮች ናቸው በማለት ይመልስለታል። ይህንን ጊዜ ሳምሻሙን ታዲያ ኦርቶዶክሶችና ካቶሊኮች እመቤታችን ትውልድ ሁሉ ያመሰግነኛል ብላ የተናገረችውን ትንቢት እየፈጸሙ ነው ማለት ነው በማለት ጠየቀው። ፕሮቴስታንቱ ጆናታንም አዎ አሁን ባነበብኩት መሰረት የምርም ትንቢቱን እያሟሉ ነው የሚገኙት። ሳምሻሙን ጥያቄውን አልጨረሰም። ታዲያ በየትኛው መንፈስ ነው አሁን ድረስ እያመሰገኗት የሚ የሚገኘው በማለት ጥያቄውን አሰለሰ። ጠያቂው ፕሮቴስታንትም እነሱ በመንፈስ ቅዱስ ነው እመቤታችንን እያመሰገነ ያሉት ብሎ አመነ። ደስ ይበላቸው። ኦርቶዶክሳውያን እኛ እመቤታችንን የምናመሰግነው እንደ ቅድስት ኤልሳቤጥ መንፈስ ቅዱስ አዞን ነው። ትውልድ ሁሉም እመቤታችንን የሚያመሰግነው መንፈስ ቅዱስ ሲሞላበት ነው። መንፈስ ቅዱስ ከራቀ እመቤታችንን ልታመሰግን አትችልም። ከፕሮቴስታንቱ አፍ ይህንን መልስ የሰማው ሳም ሻሙን እንደዚህ ሲል ጥያቄ ያስከትለለት ታዲያ፣ ፕሮቴስታንቶችስ የትኛው መንፈስ እየመራቸው ነው? እመቤታችንን የሚነቅፉት በልጇ በጌታዋ የተሰጣትን ክብሯን ሊነጥቁ የሚሞክሩት የትኛው መንፈስ እየመራቸው ይመስልሃል? ምክንያቱም እመቤታችን ራሷ ትውልድ ሁሉ ቤተክርስቲያናት ሁሉ ያመሰግኑኛል ብላለች። አሁን ላይ ይህንን የእመቤታችንን ምስጋና የምታገኘው ምናልባት በኦርቶዶክሳውያንና በካቶሊኮች ብቻ ነው። በፕሮቴስታንቲዝም ውስጥ በፍጹም እንዲህ ዓይነት ነገር አታገኝም። በሁለተኛ ደረጃ በቅድስት ኤልሳቤጥና በመጥምቁ ዮሐንስ ውስጥ የሞላው ቅዱስ መንፈስ እመቤታችን ገና ወደ ቤታቸው ስትገባ በደስታና በሐሴት እንዲሞሉ ያደረጋቸው መንፈስ ነው። በሌላ በኩል ፕሮቴስታንቶች ደግሞ እርሷን በአደባባይ መናገር፣ መንቀፍና ማዋረድ ብለው የሚያስቧቸውን ነገሮች ሁሉ መናገር ለእግዚአብሔር ውለታ እንዳደረጉለት ነው የሚቆጥሩት ይህን ጊዜ ፕሮቴስታንቱ እንደዚህ አለ እውነትህን ነው እኔ የሉቃሱ ወንጌል ላይ ያለውን ክፍል ሳነበው ብዙ ጊዜ በዛ መንገድ ነበር የምረዳው ነገር ግን ወንጌልን ደጋግመህ በንጹህ ልብ ስታነበው አሁን እንደምትለኝ አይነት የሚገርም መገለጥ ጭንቅላቱ ውስጥ እንደሚፈጠር ነው የተረዳሁት ይህን ጊዜ ሳምሻሙን አውራጣቱን ትክክል ነህ በሚል አይነት ምልክት ለጆናታን ካሳየው በኋላ እንደዚህ ሲል ቀጠለ። ስለዚህ ጌታ ኢየሱስ ሉቃስ ወንጌል ምዕራፍ 11 ላይ ሊል የፈለገው ይሄንን ነው። ጌታ ኢየሱስ ፕሮቴስታንቶች እንደሚሉት በሉቃስ ወንጌል ምዕራፍ 11 ላይ ያለው ንግግሩ የእናቱን ቅድስናና የተባረከች መሆን ያቃለለበት አይደለም። ከዚያ ይልቅ ሊል የፈለገው በአካል መወለድ ብቻውን ትርጉም የለውም። ዋናው ትርጉሙ የእግዚአብሔርን ቃል መፈጸም ላይ ነው ነው። ይህንንም በምሳሌ ሲያስረዳ፣ ለምሳሌ እኔ እናንተ ከአንድ እናት የተወለድን ወንድማማች ብንሆንና የእግዚአብሔርን ፈቃድ የማታደርግ ብትሆን፣ ነገር ግን ሌላ እንግዳ የእግዚአብሔርን ፈቃድ የሚያደርግ ሰው ቢኖር የእውነት ወንድሜ እሱ ነው። የእውነት ወንድሙ እኔ ነኝ። እኛ የተባረክን እንባላለን፣ ብፁዓን እንባላለን። አንተ ግን የእግዚአብሔርን ቃል ስላልፈጸምክ ብፁ አትባልም። ስለዚህ የእግዚአብሔርን ቃል የሚጠብቀው ነው አሁን ዋጋ የሚሰጠው። አብርሃም አባታችን ነው ልትል ትችላለህ። እስማኤልም ልክ እንዳንተ አብርሃም አባቴ ነው ይላል። ነገር ግን የእግዚአብሔርን ቃል ካልፈጸምክ የእግዚአብሔር ቃል ኪዳን አካል አትሆንም። ልክ እስማኤል ከእግዚአብሔር ቃል ኪዳን እንደወጣው ማለት ነው በዚያው በተመሳሳይ መጽሐፍ ላይ እመቤታችን ማርያም የጌታን የኢየሱስን መስፈርት አሟልታለች የእግዚአብሔርን ቃል የሚሰሙና የሚፈጽሙ የሚለውን እመቤታችን ከእግዚአብሔር የመጣላትን ቃል ሰማች ተቀበለችው ሙሉ በሙሉ ይህን ጊዜ የተባረከች ናት ምክንያቱም መስፈርቱን አሟልታለች ከዚያ በእጥፍ ከኛ በተለየ ሁኔታ ከሴቶች መካከል በተለየች ሁኔታ የተባረከች የሆነችው ደግሞ በምንድን ነው? ያንን ሁሉን ቻይ የሆነውን አምላክ ከነሙሉነቱ በማህጸኗ ተሸከመችው። ከስጋዋ ስጋን ነሳ፣ ከደሟ ደምን ነሳ፣ ከአጥንቷ አጥንትን ወሰደ። ይሄ ከኛ ሁሉ ተለይታ በእጥፍ የተባረከች እንድትሆን ያደርጋታል። ይህን ጊዜ ጠያቂው ፕሮቴስታንት እውነትህን ነው እዚህ ቁጥር 46 ጀምሮ ያለውን ስታየው እመቤታችንን ትውልድ ሁሉ ያመሰግናታል የሚለው ቃል በብዙ መንገድ እየተፈጸመ እንዳለ የምናየው በኦርቶዶክስ ዘንድ ነው። ይህን ጊዜ ሳም ሻሙን ጣልቃ ገባና፣ በጣም ትክክል! እነዚህ አብያተ ክርስቲያናት እመቤታችን ትውልድ ሁሉ ያመሰግነኛል ብላ የተናገረችውን የትንቢት ቃል እየፈጸሙ ነው። ምክንያቱም እግዚአብሔር የስግው ቃል እናት እንድሆን መርጦኛልና አክብሮኛልና የዓለማቱን ፈጣሪ እግዚአብሔር በመሃይ ጸኔ እንድሸከም መርጦኛልና ከሥጋዬ ሥጋን ይነሳ ዘንድ ወዶአልና ስለዚህ ትውልድ ሁሉ ያመሰግኑኛል አለች። በጥንታውያን አብያተ ክርስቲያናት ይህ ትንቢት እየተፈጸመ ነው። ነገር ግን ይህ በፕሮቴስታንት ውስጥ የለም፣ በማለት ሳም ሻሙን ንግግሩን አጠቃለለ። ፕሮቴስታንቱም እጅግ የተገረመበት ትምህርት መሆኑን አምኖ ጥያቄውን ጨርሶ ተሰናበተ። ውድ የክብራን ሚዲያ ቤተሰቦች፣ ሰዎች ለሰዓቱ ያዘጋጀንላችሁ ይኸው ነው። አብራችሁን ስላላችሁ እጅግ አድርገን እናመሰግናለን። እግረ መንገዳችሁን ቪዲዮን ላይክ እያደረጋችሁ በኮመንት ሀሳባችሁን እያጋራችሁ ለወዳጆቻችሁ እያደረሳችሁ እንድታግዙን የአክብሮት ጥሪያችንን አቀረብን። ክብራን ሚዲያ እንባላለን ስለ ክርስቲያን እናወራለን። ስለ ቤተ ክርስቲያን ማውራት የሚወድ ሁሉ ሰብስክራይብ እያደረገ ሊወዳጀን ይችላል። ሰላም እግዚአብሔር ከሁላችን ጋር ይሁን። ይቆየን።